በጣም የሚገርም በጣም እጅግ አስተማሪ የሆነ ድራማ ነው ማለት ነው። ቤዛን ይዛታለች ማለት ነው። ቤዛ በጣም ባህሪዋ ወጣ ያለ ነው። ቤዛም የምትተወው ነው ገፀ ባህሪ ቤዛ የምትጫወተው ገፀ ባህሪ በጣም አስቸጋሪ ነው ማለት ነው። እራስ ወዳድ የሆነ ለማንም የማታስብ ራስ ወዳድ የሆነ ገጽ ባህሪ ነው የምትጫወተው። ዛሬ ያለች ባህሪ ወጣ ያለ ገጽ ባህሪ ነው የምትጫወተው። እንግዲህ ሁሉም ቤተሰብ እሷ ላይ ነው ያሉት። እንግዲህ አስሯት እንግዲህ ውስጥ እየነገሩ ያሰቃያት ነው ማለት ነው። በነገራችን ላይ እሷ ከዚህ በላይ ነው ቤተሰቡን ያሰቃየችው የዋሸችው ማለት ነው። እንግዲህ ፍቅር ማለት ቤዛ እንግዲህ በጣም ከባድና አይለኛ የሆነ ጸባይ ነው ያላት ማለት ነው። ለማንም ደታ የላት። ስለ ራሷ ብቻ የምትጨነቅ በራሷ ፍላጎት ብቻ የምታዝን፣ የምትጨነቅ ልጅ ናት ማለት ነው። አስቸጋሪ ነው። እሷ የምትጫወቱ ገጽ ባህሪ ትንሽ ወጣ ያለ ስለሆነ ሁሉንም ተተረማምሳለች ማለት ነው። እንግዲህ ሰራተኛዋ አደይ ድራማ ውስጥ የጥላቻ መንፈስ ያለበት ገጸ ባህሪ የምትጫወተው ቤዛ ብቻ ናት ማለት ነው። የራስ ወዳድ የሆነች ልጅ ናት። ፍቅርዬ እንግዲህ ዴብ ስለሚታፈቅረው ነው እንጂ ሌላ ተንኮል የለም የእሷ ገጸ ባህሪ ውስጥ ማለት ነው። እነሱ ድራማ እንግዲህ እውነተኛ ታሪክ ነው። በድራማ መልክም ቢያመጡ በህይወታችን ውስጥ የሚደረጉ ነገሮች ናቸው ማለት ነው። አንዳንድ ጓደኞች የእኛን አስመሳይ ሆኖ እኛን የሚወዱን ጓደኛችን የሆኑ ይመስሉ እና ሕይወታችን ውስጥ ገብቶ ሌላ ታሪክ ይሰራሉ ማለት ነው። እንግዲህ ሰራተኛ አደይ ድራማ ማለት እጅግ በጣም አስተማሪ የሆነ ልብ አንጠልጣይ ትክክለኛ ነገርን የሚያስተምር ማለት ነው። እንግዲህ የአቡሌ እናት ጋሄዳ ሌሊ አውርታት ነበረ ማለት ነው። የአቡሌ እናት እንግዲህ በጣም ነው የምታዛዝነው ማለት ነው። አቡሌ እንግዲህ እናት ነው በጣም የወዳድ ዝግነቱን በጣም የሚወድ ወዳት ማለት ነው። ሮማን እንግዲህ መንገድ ላይ አገንታት ነበረ ማለት ነው። እንግዲህ በህይወታችን ብዙ ነገር ይከሰታል ማለት ነው። እጅግ በጣም ብዙ ነገር የሚያስተምረን በጣም አስተማሪ የሆነ ድራማ ነው ማለት ነው። ሰራተኛ አዴ ድራማ በጣም ጥልቅ የሆኑት ትልቅ ትምህርት የሚያስተምሩን ድራማ ነው ማለት ነው። ብርሃን እንግዲህ የአዴ ኤትናት ማለት ነው። እሷም የምትጫወተው ገጸ ባህሪ እንግዲህ ከገጠር ውስጥ ሆና የምትሰራ ገጸ ባህሪ ነው ማለት ነው። እጅግ በጣም ደስ የሚለው ብዙ አስተማሪ ያለ ብዙ የሚያስተምር ድራማ ነው ማለት ነው ሰራተኛ አደይ ድራማ። እንግዲህ እውነተኛ ታሪክን የያዘ ነው ማለት ነው ምንም የደረገም ለወደፊትም የሚደረግ እጅግ በጣም ብዙ አስተማሪ የሆነ ድራማ ነው ማለት ነው ሰራተኛ አደይ ድራማ ምክንያቱም ድራማ ነው ማለት ነው። እነሱ ወደ ድራማ መልክ ይዞ ቢመጡም ነገር ግን ይሄ ትክክለኛ ነገር ነው ማለት ነው። በህይወታችን ውስጥ ጥሩ ሰዎችም አሉ፣ ክፉ ሰዎችም አሉ። እንደዛ ክፉ ሰዎች ክፉ ሰው ሆኖ ነው አደለም፣ ወደ እኛ ህይወት የሚመጡት በጣም መልካምና ምርጥ ሰው ሆኖ ነው የሚመጡት። ልክ በህይወት ከህይወታቸው ትልቅ ብሎ ከገቡም በኋላ ነው የሚቀያየሩት ማለት ነው። እንግዲህ ሊሊ በጣም የፍቅር ሰው ናት ማለት እንደው በፍቅር ነው የምታቀርበው በፊት እንግዲህ ከቅምጥል ጋር ይስማሙም ነበር አሁን ፍቅር በፍቅር ሆኗል ማለት ነው ሊሊ በጣም የፍቅር ሰው ናት የምትጫወተው ገጸ ባህሪ በጣም ምርጥ ነው ማለት ነው ሬታ እንግዲህ ሁሉን በእሹ በጣም ስለምትወደው ከሁሉም ሰው ጋር ትጋጫለች ሷ ማለት ነው አትስማማ ሮማን ደግሞ ከሂንጎ ጋራ በጣም ደስ የሚል ማለት ነው ዳይመንድ እንግዲህ ሮማንን ይፈልጋታል ማለት ነው። አክሱም ሮማንን ይፈልጋታል እንግዲህ ሮማን መሀላቸው ነው ያለችው ማለት ነው። በዛን ጊዜ የምትጫወተው ገጽ ባህሪ ከሁሉም ሰዎች ጋር የሚያጣላት ገጽ ባህሪ ነው ማለት ነው። ቤዛ እንግዲህ ለማንም ሰው ደታ የሌለት ለራሷ ብቻ የምትጨነቅ ሰው ናት ማለት ነው። የአደይ አባት እንግዲህ በጣም ደስ የሚሉት አባት ናቸው ማለት ነው። እጅግ በጣም ብዙ ድራማ ሰርቷል ማለት ነው። በጣም ነው ደስ የሚሉኝ እኔ ማለት ነው። በጣም ደስ ይላል። ቤቶች ለም ሰርተው ነበሩ። በጣም ደስ የሚሉት አባት ናቸው ማለት ነው። እኔ በጣም ነው የሚመቸኝ ማለት ነው። እነሱ ቢተውሉት እንግዲህ ተዋናቸው ቢጫወቱ ገጸ ባህሪ በጣም ደስ የሚል ገጸ ባህሪ ነው ማለት ነው የአደይ አባት። እንግዲህ ሰራተኛዋ አደይ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? አለሁ ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? እንኳ ወደ ቻናሌ በሰላም መጥታችሁ። ውድ ቤተሰቦች እንዴት ናችሁልኝ? ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። እኔ የደረሰኝ ሰላም ለእናንተም ይብዛላችሁ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንዴት ናችሁልኝ? ፈጣሪ የተመሰገነ እኔ ከሁሉ ሰላም ነው። ውድ ቤተሰቦች እንግዲህ ቻናሌ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካም ለራስ ነው። አይከፈልበትም። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። በያላችሁበት ቦታ በያለም ዳርቻ ፈጣሪ ሰላማችሁን ያብዛላችሁ። እንግዲህ ዛሬ እዚህ የመጣው ሰራተኛ አደይ ድራማ ነው። ሰራተኛ አደይ ድራማ እንግዲህ እንደምናውቀው እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ እነሱ በድራማ መልክ ይዞ ቢመጡም ይሄ እውነተኛ ታሪክ፣ ምርጥ ድራማ ነው፣ ብዙ ነገር የምንማርበት እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ዛችሁ ላይ ስለመጣችሁ እጅግ በጣም እናመሰግናለን። እንግዲህ ሰራተኛዋ አደይ ድራማ የሚያስተምረን ድራማ በጣም ምርጥ ነው ማለት ነው። እነሱ በድራማ መልክ ይዞ ቢመጡም እንግዲህ ይሄ በጣም ትክክለኛ ነገር እውነተኛ ነገር ነው የሚያስተምረው ማለት ነው። የሰዎችን ማንነት የምናቅበት እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ውድ ቤተሰቦች ያላችሁበት ቦታ ሰላማችሁ ይብዛልኝ ስለምትከታተለውኝ ስለምታደርጉኝ በሙሉ እጅግ በጣም አድርጌ አመሰግናለሁ። ክበሩልኝ ማለት ነው። ሰላማችሁ ጊዜ ትርብርፍ ይበልልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። የምታስቡትን ሀሳባችሁን ሁሉ ፈጣሪ ይፈጽምላችሁ ከኃጢአት ውጪ ማለት ነው። እግዚአብሔር እንግዲህ እያሰበልን ህይወት ነው የምንኖረው እንጂ የኛ እያሰብነው ህይወት አይደለም የምንኖረው። ሰላማችሁ ይብዛልኝ በያላችሁበት ቦታ በያለም ዳርቻ ፈጣሪ ሰላምን፣ ፍቅሩን ያድለን፣ ለሁላችንም ሀገራችን ሰላም ያደርግልን። ውድ ቤተሰቦች እንግዲህ ቻና ላይ ሼር ላይ ሰብስክራይብ በማደረግ አበረታቱኝ ማለት ነው። ሁላችንም ብንታተብ ብንደጋገፍ መልካም ነው ማለት ነው። ሁላችንም መዳን ቤት የምንሰራ ሁላችንም እርስ በርሳችን ብንደጋገፍ ጥሩ ነው ብዬ ነው ማስበው ማለት ነው። ሰላማችሁ ብቻ ሊሆን ብያላችሁ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እንግዲህ ሰራተኛዋ አደይ ድራማ በጣም ምርጥ ድራማ ነው። ዩቲዩብ ነው ዩቲዩብ፣ ስማቸው እንግዲህ ገብታችሁ ሰፖርት አድርጓችሁ መልካም እና ለራስ ነው። አይከፈልበትም፣ ምንም ከኛ የሚጎል ነገር የለም ማለት ነው። የማንኛውም ሰው ቪዲዮ ሼር ላይክ ብናደርግላቸው ከኛ የሚወሰድብን ነገር የለም ማለት ነው። መልካም እና ለራስ ነው። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። ሰላማችሁ ይብዛልኝ፣ የኔ ውድ ቤተሰቦች ክብሩልኝ።